ሜላ ንፈልገ ለፈ ሄሜላ ፈልግ ለንፈጋ ስለምንፈልጋት ም ንፈል አባታችን አብርሃም ለውሽሚቱ ብሎ ፋይት ፈጥሯል አሉ እግዚአብሔርን እንዲህ የዛሬው ደግሞ ተእምር ነው ጋይስ፣ የዛሬው የሌለ ተእምር ነው እና ይመች ሲጀመር፣ እኔ በጣም ከታዘብኳቸውና ከአየኋቸው ነገሮች በጣም የገረመኝ እና ትልቁ ነገር ምንድን ነው ሄርሜላ፣ እዛ ሮም ውስጥ ምን ትሰራለች? ኦኬ ሁሌም ቁልፎ አላት፣ ሁሌም ትመጣለች የሚለውን ነገር አክሰብት ራይት አድረግ እየተቀበሉ ማለት ነው። በቃ ያቺ ልጅ ሁሌም ከአብርሃም ጋር ነው የምታድረው ማለት ነው። የሆነ የሆነ ነገር ሲፈልጉ ያወጣታል እንጂ አንድ ላይ ኖሩ የያዙት። በቃ ተቀበልኩት። ምክንያቱም ፈረንጁን ሊጣላት ሲመጣ ያቺ ልጅ ምን ትሰራለች እዛ ሩም ውስጥ ማለት ነው። ምክንያቱም በባለፈው አብርሃም ምንድን ነው ያለው? ምንድን ነው ያወራው ሄርሜላ ጭራሽ እዛ ሩም ውስጥ ድርሽ ማትል አይነት ሴት አድርጋ ነበር ስታወር የነበረው። እና ዛሬ ፈረንጁ ሲመጣ የታለች ሄርሜላ ምናምን ብሎ ሲመጣ እሷ ጭራሽ ፍልቅ ብላ ማለት ነው። እኔ እንደውም ምንጭ እንደዚህ ሲፈልቅ አይቻለቅም። እና በጣም የገረመኝ ጋይስ፣ ኧረ ኧረ ኧረ ወገኔ፣ እየተሳሰብን እንዲህ ምን ሆናችሁ ነው? ጭራሽ ሩታ አታሳዝናችሁም? እግዚአብሔርን ይመቻችሁ እናንተ። እኮ ተፋቀሩ። እኔ ፍቅርን ማን ይጠላል? እግዚአብሔርን ይመቻችሁ እናንተ እረ፣ በደንብ ተፋቀሩ እየተመቻችሁ እየሄዳችሁበት፣ ግን ለምንድን ነው የምታስመስሉት ነው አሁን ትልቁ ጥያቄ ማለት ነው። ለምን ታስመስላላችሁ? በቃ ማድረግ የፈለጋችሁትን ነገር በቀጥታ ማድረግ እየቻላችሁ ለምን የዚህን ያክል ርቀት ትሄዳላችሁ? አሁን ትልቁ ጥያቄ እያስነሳ ያለው እንጂ ማንም የእናንተን ግንኙነት እኮ ምንም እኔ ከሩታ ውጪ የትኛውንም ሰው ይጎዳል ብዬ አላስብም፣ በምንም አይነት ሁኔታ ማለት ነው። እና ሩታ ዓይንሽን ገለጪ። ቅድም እዩ የለቀቀውን ቪዲዮ አይቻሉኝ እና አብርሃም የሚሆንሽ ሰው አይደለም ብሏል። እውነት ነው። እኔም አብርሃም በጭራሽ በፍጹም ለአንቺ የሚሆንም የሚመጥንሽም አይነት ሰው አይደለም። ምክንያቱም ማንነቱን በደንብ አሳይቶሻል። ሰው እኮ እኔ ልጥላ ልጥላ አብሬ የሚኖረው አብሬ የምኖረው ሰው ልጠላ እችላሉኝ እና በእንደዚህ አይነት ሁኔታ በእንደዚህ አይነት ታይሚንግ ግን አይደረግም። እግዚአብሔርም አይደረግም። በቃ አንተ ያደረክበት ይህንን ፋውል የሰራህበት ሰዓት በቃ የትኛዋንም አይነት ሴት ልትጎዳበት የምትችለው አይነት ሴት አይደለም አይደለም። ከዛ ከነበርክበት ቦታ አንስታ እንደዚህ የተሻለ ቦታ ላይ ያስቀመጠችህ እና በጣም ብዙ ዋጋ ከአንተ ጋር የከፈለችን ሴት የምትጎዳበት አይደለም። ዛሬ የተዋወቅካትን ሴት የምትጎዳበትን አይነት መንገድ አይደለም እና እየተራመድክ ያለው እኔ በበኩሌ በጣም አዘኛለሁኝ። ትናንትናም ትላንትናም ጥብቅና ስትቆምላት አይቼ ምን ያክል ለእሷ ፍላጎት እንዳለህ ምናምን በደንብ እያየንበት ምናምን ነበረ። በጣም እሷን ፕሮቴክት ለማድረግ በጣም እሷን ለመከላከል ምናምን የምታደርገው ጥረት በደንብ ይታይብህ ነበር እና ያ ደግሞ ሌላ ነገር አይደለም። እቺ ልጅ ቀን እንዳልኳችሁ ጋይስ ሙጠምጢሙ ምናምን አለ እግዚአብሔርን። ቅድም እንደውም ማለት ነው በሰራሁት ቪዲዮ ላይ የሆነች ልጅ ምናለች፣ አረ እዛ ሰዓት ላይ ኤቢሻ አትሾ ወደዛ ሰዓት ላይ ሙጠምጢም ምናምን ተሰርቶበታል፣ እና ልጁ ከዛ በኋላ ነው እንደዚህ አይነት ነገር የሆነው እያለች ነበረ። ልቀልድ ግን የምርም ከዛ ሰዓት ጀምሮ ይሄ ልጅ የለም በደንብ ተቆጣጥሯለች። እና ሄድ፣ የኔ እናት የት ነው ሱም ሰዓት ያሰራሽው? እግዚአብሔርን ይመችሽ እንትን ይመችሽ አንቺ በደንብ ማድረግ የምትፈልጊውን ነገር እያደረግሽ ምናምን እንደሆነ እንትን የተረዳሁት። እና ለማንኛውም ግን አብርሃም ምን ያክል ለሩታ ነበር ይሄ ዋጋ የሚገባት ማለት ነው ለሩታ ብለ ነበር እንደዚህ አይነት ጸብ ውስጥ መግባት ያለበት። ትላንትና እኔ ፈረንጁም ኤፍሬምን በጣም ስሜታዊ ሆኖ ምናምን አይቻቸው ነበር እና ይሄ ነገር ሊፈጠር እንደሚችል ምንም አዲስ ነገር አይደለም እና ምን ያክል እነዚህ ሰዎች ለአንተ እንደሚቆረቆሩ ምናምን ያየውበት ፈረንጁ ላይ ማለት ነው። በእርግጥ እኔ ከእናንተ ጋር የተወሰነ የተወሰነ ታይሚንግ ላይ ሲገባ እንጂ የዚህን ያክል ቁርኝቶ ምናምን አይቻል አቅም ግን አየዋ ለአንተ አጠገብ ካሉ ሰዎች ይልቅ ማለት ነው የተወሰነ እንትን ያላቸው ሰዎች ምን ያክል ሊቆረቁሩል እንደሚችሉ በደንብ በፈረንጁ አይተናል እና አንተ በደንብ ነገሮችን እያሳየህን ነው። እኔ በዚህ ቪዲዮ ላይ ራሱ ፈረንጁን ማመን አልፈልግም፣ ይቅርታ አድርጉልኝና ማለት ነው። ምክንያቱም ሄርሜላ እዛ ሩም ውስጥ ኤኒታይም እንደምትኖር ለሁሉም ሰው ማሳየት ፈልገ ፈረንጁንም ተጠቅመ ሊሆን ይችላል፣ ይቅርታ አድርግልኝ ፈረንጁ። ምናልባት አንተ ከንክኖ ሊሆን ይችላል። እንደዚህ አይነት ግጭት ውስጥ የሚገባኸው፣ እንደዚህ አይነት አለመግባባት ውስጥ የሚገባኸው ግን እኔ እያየውኝ ያለት ማለት ነው። እኔ እየተረዳውኝ ያለት አብርሃም ከዚህ ነገር ጀርባ በደንብ የአብርሃም ድራማ እንዳለበት በደንብ የአብርሃም እጅ እንዳለበት እያንዳንዷን ነገር አቅደው አውጥተው አውርደው ምናምን እዚህ ጋር እንደሚያመጡ ምናምን ነው እየተረዱ ያለሁት። በጣም ተመስጭ፣ ብዙ ነገር አወራኋችሁ ጋይስ። እና ሰላም፣ እንዴት ናቸው የእኔ ቤተሰቦች? አምስት ደቂቃ ከደረሰ በኋላ ሰላም እያልኳችሁ ነው። ምንም ማድረግ አይቻልም። ከተፈጠረው ነገር አንጻር፣ ከምናየው ነገር አንጻር ስንተኛውም ደቂቃ ላይ ሰላም ብላችሁ እንዳትፈርዱብኝ ማለት እፈልጋለሁ ማለት ነው። ዛሬ ያየነው ነገር ሁላችንንም አስገርሞናል። አብርሃም ለውሽሚትዬ ሲል ለዚች ሙንዱልዱል ያለች ኤርሜላ ሲል ከፈረንጁ ጋር እስከ መጣላት ደርሷል ማለት ነው። እኔ ያው ባፈቀረ ሰው ላይ አልፈርድም። እኔም ነገ ምን ይታወቃል ፍቅር ሊይዘኝ ይችላል። እን ምን ቪዲዮን አምጥታችሁ ነገ ብትፈርዱብኝስ እንዴ? የማን ያለለል ነው? ስለዚህ አብርሃም ፍቅር ይዞት ነው አብርሃም በደንብ በዛ በሙጠምጢሙ በደንብ ተተብትቦ ነውና እኔ እውነቴን ነው። በቃ የሆነ የሆነ ነገር አድርጎና አብርሃምን አገተነውም ነው ቢሆን ጸበልን ውሰደው። ምን ትላላችሁ ቤተሰብ? እግዚአብሔርን በቃ ጸበልን ነው ሰደው። ይሄ ልጅ መዳን የሚችለው በጸበል ነው። ከዛ ውጪ በምንም አይነት መልኩ ከሄርሚላ ሊላቀቅ አይችልም። እቺ ያረገዘች ሚስቱን እቺ ዘጠኝ ወርን አልፋ ቀናትን እየጠበቀች ያለችው ሚስቱ ያልታየችው አብርሃም ሌላ በምንም ነገር ተይዞ ከኤርሚላ ጋር የዚህን ያክል እሽኮ ለሌ ሌላ አይችልም። ይሄ ወንድማችን አብርሽ በእንትን ተይዟል። ስለዚህ እንድረስለት ወገኖች። ቅድም ያለችው ልጅ ናት። ይህንን እንዳወራ የምታደርገኝና ለምን ትስቃለት ትሉኛላችሁ። ቅድም እግዚአብሔርን እንዴ፣ እኔ ላልስቅ ነው እንደ በቃ ኮ የሆነ መሮኝ መሮኝ መረረ መረረ ብሎኝ በቃኝ። እንዴ መቀኝ ወገኖች እንደ እያሳኩነ ስራበት እንጂ ቪዲዮውን ቢያስ እና ጋይስ ምንላችሁ ፈልጌ ነው። ይሄ ወንድማችን አብርሽ ይሄ ለሩታ ስንት አይነት መስዋዕትነት የከፈሉ ስንት አይነት መንገድን አብሮ የተራመደው ወንድማችን አብርሽ ብሄር ሌላ ወጥመድ ውስጥ ወድቋል እና የእንትኗ ተባባሪ ሆኖ በጣም ብዙ ፋውሎችን አብሯት እየሰራ ነው። ስለዚህ ቀደም እዩ ቪዲዮን ለቋል። እዩ አይቷል ያለውን ነገር የተፈጠረውን ነገር በቅርበት አይቷል። ግን እስከ ዛሬ ድረስ እኔ ሁሉንም አይቻለሁኝ እዩ መጥፎ ስራ ሲሰራ አንድም ቀን አይቼው አላውቅም። ሲሪየስሊ አንድም ቀን መጥፎ ስራ ሲሰራ አይቼ አላውቅም። ያለውን ነገር ተረዳ ማየት ያለበትን ነገር አየ። አንዳንዴ በመቆየት አብሮ እንትን በማዝገብ ምናምን ብዙ ነገሮችን ተረዳላችሁና ተረዳና፣ ለሩታ ሄዱ። ይህ ልጅ በፍጹም አይሆንሽም፣ እኔም አይሆንሽም ሩታዬ። እንዴ እግዚአብሔርም ቅድም እኮ እዚህ ደረቱ ላይ ምናምን ቁልፉ ተከፍቶ እሽት ሽት እያደረገችው ስትመጣ፣ እንዴ ምንሽ ነው ምንሽ ነው ብዬ ነበርና ሲታይ ይሄ ልጅ ታዲያ በምን አግባብ ነው ለአንቺ ሊሆን የሚችለው? እየተረዳኝ ስለዚህ፣ አንቺ ራስሽን በደንብ ቅድም እንዳልኩት በሁለት እግርሽ ጠንከር ብለሽ ቁሚ። ማናቸውም ማለት ነው እኔ ከአብርሃም በተሻለ ጥሩ ተመልካች ጥሩ ደጋፊ ያለ ሸሩ ታይ። እግዚአብሔርም፣ ስለዚህ በደንብ ጠንከር ጠንከር ብለሽ ቁሚ። ለለምችለው ነገር ይሄ ነው አብርሃም እንደሆነ እንዳየነው ነው ለውሽ እሚት ብሎ ከገዛ ከገዛ ጀለሱ ጋር እየተጣላ ነው ታዲያ እኛ ምን እናርግ? ስለዚህ ሩታዬ በደንብ በሁለት እግሮች ቆሚ እና ከዛ ውጪ አብርሃም ትልቅ ችግር ውስጥ ነው ያለው። ወገኖቼ እንድረስለት፣ እንድረስለት፣ ተባብረን ቢሆን እኔ የሚያግዘኝ የሚያግዘኝን ሰው ብቻ ሜንሽን አድርጉልኝ። እኔ እውነት እዚህ ላይም ቢሆን ይዘነው እንሂድ ጸበል እግዚአብሔር እናንተ ስስቅ እንትን እያሾፍኩ ምናምን ሊመስላችሁ ይችላልና እዚህ ላይ ተሸክመንም ቢሆን ጸበል እንውሰደው። እኔ አንድ ሁለት ሰው የሚያገዘኝን እንትን አድርጉልኝ። እኔ አስገድድንም ቢሆን እንወስደዋለን። ከዛ በኋላ የሚመጣውን ነገር እንቀበላለን ላችሁ እፈልጋለሁ ማለት ነው። ብቻ ያው ዛሬ በተለቀቀው ቪዲዮ ዙሪያ እንደዚህ ከዚህ በኋላ እኔ ቀለል ያደረኩ ምናምን ነው አስቴቲን መስጠት የምፈልገው ማለት ነው። ወንድማችንን አብርሃምን መታደግ አለብን። ከዚች ሄርሚላ ከምትባል አማ ላይ ሞንደል ያለች ቅድም ደግሞ የሆነ ቦታ ምንድነው ምን ነገር ነው ተብሎ ያየሁት ከዚች ሴት እንታደገው ልላችሁ ፈልጋለሁ። በጣም ወዳችኋለሁ። በጣም ተመቾኛላችሁ የኔ ቤተሰቦች። በመሰጣችሁ አስተያየቶች ላይ አንዳንዷቻችሁ ያው ለአብርሃምና ለሩታ ካላችሁ ጥልቅ ፍቅር የተነሳ ወጋ ታረጉኛላችሁ። እኔ ችግር የለውም። አንዳንዶቻችሁ ደግሞ ይህኝ መቼ አንተ በቃ በምትፈልገው መንገድ ተናገር ብላችሁ ነጻነቴን ትሰጡኝ አላችሁ። እኔም ይህን ነው የምፈልገው፣ ነፃ ሆኜ እዚህ ጋር በሚለቀቁት ቪዲዮዎች ዙሪያ ሀሳቤን መስጠት ስለምፈልግ በእንደዚህ አይነት መልኩ ሀሳቤን ልሰጣችሁ እወዳችሁ እወዳለሁኝ ማለት ነው። እወዳችኋለሁኝ ነገ በሚከሰቱና እዚህ በሚደርሱኝ በጣም ብዙ መረጃዎች ነው የሚደርሱኝ። እግዚአብሔርን እኔ እያሾፍኩኝ አደለም እዚህ ጋር ሚዲያ ላይ መጥቼ የማይሆን ነገር ማውራት ስለማልፈልግ እና ያልተረጋገጠ ነገር ማውራት ስለማልፈልግ፣ እንጂ በጣም በጣም በጣም ብዙ መረጃ ነው የሚደርሰኝ። ለዚህ ደግሞ በቂ በቂ የሆኑ ማስረጃዎችን ላቀርብላችሁ ይችላሉ። ግን ማነካካት ማቀሳሰር አልፈልግም። ከዛ ከዛ አንጻር የደረሱኝን መረጃዎች ወደ እናንተ አቀርባለሁኝ። ወዳችኋለሁኝ። ነገ በሚደርሱኝ መረጃዎች እንገናኛለን። ይመቻችሁ።